አባይ ያለው እንደ ሀበሻ ነው። ጠፋቸው። አበሻ እንኳን ብትሆን በጫማ ጥፊ ነው እንጂ እንደዚህ ትግል አትገጥም። ማጥ መኪናው ስር ገቡ እየተጋፍ ጎበዝ ናቸው ሲጣልጉን መዳሞች። በቃ እሺ፣ ሀበይብ እንዴት ናችሁ? ሰላም አሌይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያን ወገኖቼ፣ ብያላችሁበት ሰላምታ ይደርሳችሁ። እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ይሆኑኝ እና ላይክ አድርጉልኝ። ደግሞ ብዙ ሰው እንዳይልኝ ስለሚረዳኝ ላይክ አድርጉልኝ። እና እንግዲህ እንዴት ነው የመዳም ጠብ? እንደታያችሁት ብዙ ንትርክ ፖክስ የበዛበት ነው። እና እኔ ማን እንዴ ቀረጻቸው ታውቃላችሁ? እዛ መኪና ውስጥ ነው ይቀርጻቸዋል። ከመገላ የሚገላግላቸውም የለ፣ እዛውም ተጋደሉ ማለት ነው። በዛው በለው ከባድ ነው። እና መዳሞች እንደዚህ በቃ አንዳንድ ጀግኖች አይጠፉ ማለት ነው ከነሱ። እና ሀበይብ ሁላችሁም ራሳችሁን እየጠበቃችሁ መስራት ነው ያለባችሁ። መዳም እንደዚህ ፖክሰኛ ከሆነች ማ በቃ አሰብኩት እናንተን አንዳንድ ፈሪ ታገኙ። ኮስተር ካሉባቸው ግን ትግል ራሱ የሚታገሉ አይመስለኝም፣ ይፈራሉ። ግን የሆነ ፈራ ሸምቀቅ ምናምን የምትሉላቸው ከሆነ በቃ ይኸው ተገፋፊ ናቸው። እንደዚህ በቃ ጥፊ ምናምን አያውቁም፣ በቃ መገፋፋት አስፋልት ላይ መጫጫ ነው ስራቸው ማለት ነው እና ሀባይም ሁላችሁም ራሳችሁን እየጠበቃችሁ ስሩ። ወላይህን ይገርመኛል። የመዳም ቅመም ማለት ነው እና መስታወት ስወለውል አይቼ ዘገነንኝ በጣም። እንዴት ዝም ነው እንዴ መስታወት የሚያስወልውላቸው አልኩኝ። ላሳያችሁማ ቪዲዮን በጣም ነው የሚገርመው። ወላይ ላሳያችሁ። እያት እያትማ፣ ከታች ደረጃ ሶስተኛ ፎቅ ላይ እንዴት ብላ እንደምትወለውለው እያት። መስታወት ማለት ነው። እኔ ምን አይነት ሞኝነት ነው ሪግር ማለት ነው። ለእናንተ እንደዚህ የምትውሉ ከሆነ ወላህ እራሳችሁን ጠብቁ። እኔ በቃ እንደዚህ ከሆነ እንጀራ ወላህ እንደዚህ ሰርታችሁ በቃ እንደዚህ ሰርታችሁ የምታመጡት ገንዘብ ለምን ጥንቅር አይቀርም? መቼ ትወርቁ እንደሆነኩ ሞቼት መቼ በቃ መቼ እንደዚህ እርሚያችሁ ያጠረ ነው የሚሆነው። ከባድ ነው ወጆች ወላህ በጣም ነው የገረመኝ። ብቻ እኔ አንዳንድ ከህንፃ ላይ ወደቀች። አሁን ጆርዳን አሁን ሰሞኑ ይህን ሁለት ቀን ማለት ነው ጆርዳን ሰምታችሁ በኋላ ከህንፃ ላይ ወድቃለች። እንደዚህ መስተዋት ስወለውል አይመስለኝ ግን ራሷን ያጠፋችው ግን አስባችሁታል? ይቺ ደግሞ እንደዚህ በቃ ሶስተኛ ፎቅ ላይ እንደዚህ መሆን ከባድ ነው። ሁላችሁም ራሳችሁን እየጠበቃችሁ ስሩ። አሁን ይሄ አንድ ሸርተት የሆነ ሚስቴክ ሰራች ማለት አለቅ ከታች የሚጠብቃ ሴራሚክ ነው ቦታ ትቀራለች። እዛው እንደነበረች ያገሯን ማፈራ ላታገኝም ትችላለ ማለት ነው። ምክንያቱም እሱን ለማምጣት ብዙ ገንዘብ ይጠይቃል። ከዛ ሁሉ ግን ራሳችሁን ጠብቃችሁ እንደዚህ ወሊሊት አለች። ራስሽ ጉዳይ ባያት። በቃ አሁን እንደዚህ የሚሰሩት ወይ ወንዶች ናቸው ወይ ማሽን ነው የሚሰራው ይህን ነገር እና ይህንን ራሳችሁን ጠብቁ ከዚህ ነገር ማለት ነው። እና ሀባይም ሁላችሁም እንግዲህ አላህ ይጠብቃችሁ። ሁላችሁም በያላችሁበት እናንተ ሳትሆኑ በቃ ፈጣሪ ሲጠብቅ ነው። ምክንያቱም አሁን እቺ ልጅ ፈጣሪ በቃ የሷ ፈጣሪ ሲጠብቃት ነው እንጂ እንደዚህ ስራዋ አንድ ቀላ ራሱ የሚያሳድር አይደለም ስራዋ ማለት ነው። እና ብቻ እናንተን ወላሂ የዲሃነት የዲሃ መሆናችን አይቶ የልፋታችሁን አይቶ በቃ ከሰው ከጎናችሁ ሰው እንደሌለ አይቶ በቃ ማንም እንደሌላችሁ አይቶ በቃ ፈጣሪያችሁ ከእናንተ ከጎናችሁ ይሁን። ሌላ ምንም አይባሉ፣ ትርፉ ድካም ነው የሚሆን። እንደዚህ ዲካ ለፍታችሁ የምትሰሩት አይጠራቅምላችሁ ገንዘባችሁ። እዚህ ቤተሰብ ደግሞ ሲፈልግ ያጠፋዋል፣ ሲፈልግ ይበላል። ሲፈልግ ከባር ነው አንድ ጓደኛ ያሆን ማለት ነው እናቱ እዚህ ሀያ አንድ ዓመቱ ነው እናቱ በስድስት ዓመቱ ትተው ሄደች። እዛ ወደ አስራ አራት ዓመቷ አስራ አምስት ዓመቷ ናት ግን ማለት ነው፣ አያቴ አለ እዚህ። የምትበላው በግ ታርዳለች፣ ስትፈልግ ዶሮ ታርዳለች። ጤፍ ነው የሚበሉት እንደዚህ፣ ገብስ ምናምን እንደዚህ ቅልቅል ምናምን የለም አለው። እሷ የራሷ ሕይወት ትታ ለቤተሰብ ነው የኖረችው እና እናቷ አባቷ ጋር አባቱ ጋር ተፋታለች። ወዳው ከዚህ እንደሄዱ ነው የተፋቱት። እናቷ እንድትመላለስ አፈልግም ከትዳሩ ጋር ማለት ነው የእሷ እናት ከአባቱ ጋር እንድትመላለስ አትፈልግም አያቱ ማለት ነው እና ለምን መሰላችሁ እሱ ገንዘቡን እያያዘ ስለሚሰራ ጎበዝ ጠንካራ ስለሆነ የትዳር ሰው ስለሆነ ማለት ነው የልጁ አባት ጋር እንዲመላለስ አልፈለገችም አያት ምክንያቱም ለምዳለች መብላት ስፈልግ ዶሮውን ስፈልግ ዶሮውን ስፈልግ በጉን ሁሉን የፈለገችውን ስለምታገኝ ያጥቅም ይቀራል ባሏ ጋር ተገናኘች ማለት ነው እና የእሷ ሕይወት ባዶ ነው። አንድ ቤት የላትም፣ አንድ ቤት እና አሁን ይች ልጅ መምጣት አልፈለገችም። እዛው ቀማውን አሰራች፣ እዛው ሳዑዲ መኖር ጀመረች ማለት ነው እና አሁንም እየኖረች ነው። አንድ ልጅ ብቻ ነው ያላት፣ ግን እሱ እዚህ በእናቷ ምክንያት መመላለስ ስላልቻሉ ወለደ እዚህ ማለት ነው እና ያ ልጅ ከሌላ እናትያ ምናምን ጋር ነው ያለው እና እንግዲህ ያቺ እናት ነይ ስትላት ለራሱ አትመጣም። ነይ ነይ ስላለ ለራሱ አትመጣም። ምክንያቱም ገንዘብ የላትም። እናቲቱም እንድትመጣ አትፈልግም። ዝም ብላ ነው ካንገት በላይ ማለት ነው። ልጅ ነይ ምናምን ትላታለች፣ ግን ከመጣች በኋላ ምንድነው የሚጠብቃት? ኩርፊያ ነው የሚጠብቃት ምክንያቱም ያ ገንዘብ ያ መብላት ያ ምናምን ያ ያጠቅም ሁሉ ሲቀር ምንድነው? በቃ መብላት ያ ሁሉም አንጀት በቃ አንጀቷ ሲያር ጠቅሟ ሲቀርባት እናንተን እንደ ጥላቻ ነው የሚቆጥሩት ማለት ነው። እና አሁን ላይ ብዙ ታሪክ አለ፣ የእናንተ ብዙ ነው ታሪኩ። እና ሁላችሁም ብቻ የያዛችሁት ይበርክትላችሁ። ሁላችሁም ራሳችሁ ናችሁ፣ ቤተሰብ ሳይሆን ራሳችሁ ናችሁ መወሰን ያለባችሁ ነገሮችን ሁሉ ማለት ነው። ይህን ነው ልላችሁ የፈለግኩት። ራሳችሁ ጋር ነው ማውራት ያለባችሁ፣ ራሳችሁና ራሳችሁ ብቻ ይህን ከሆነ ቢያንስ ወይ ትቋቋማላችሁ ወይ ትወርቃላችሁ። ምክንያቱም ትክክለኛ ሀሳብ አሁን እቺ ራሷ መታ ትዳሯ የምታቋቁም ይኸው፣ እነዚህ ወይ ከልጇ ትሆናለች፣ ወይ ልጁ ትወልዳለች፣ ወይ ከቤተሰብ ትሆናለች። እቺ ግን ከሁሉም ቀርታ በቃ ይኸው ስደት ላይ እዛው ኑሯዋን አደረገኝ ማለት ነው እና ሀባይ እንዳይደርዝንባችሁ ቀጣይ ቪዲዮ ደግሞ ስ ምንገና ድረስ መልካም ጊዜ ይሆንላችሁ። መልካም ቆይታ፣ መልካም